ዘመኑ ሦስተኛው መቶ ክፍለ ዘመን ነው። ጣዖታት የሚመለኩበት፣ ክርስቲያኖች ሰማዕትነትን የሚቀበሉበት ዘመን። በዚህ ዘመን ነበር ይህች ቅድስ ብላቴና በሃይማኖቷ ጸንታ ስለ ክርስቶስ የተጋደለችው። በቤተ ክርስቲያን ታሪክ ውስጥ እንደዚች ያለ ቅድስት መልከ መልካም ወጣት አልነበረም። እርሷ ሮማዊት ክርስቲያን ስትሆን መልኳን ያየ ሁሉ ይደነቅ ይደነግጥም ነበር። ነገር ግን መጽሐፍ ውበት ሐሰት ነው፣ ደምግባትም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች እንደሚል፣ እርሷም ለወንድሞቿ እንቅፋት ላለመሆን ተደብቃ ትጸልይና እንደ ነገሩም ትለብስ ነበር። በዚያን ጊዜም እስክንድሮስ የሚባል አረማዊ ጣዖት አምላኪ ንጉሥ ነግሦ ነበር። እርሱም ለጣዖት እንዲሰገድ አዋጅን አስነገረ። በዛም ወቅት ክርስቲያኖች ሁሉ እየተሳደዱ ለጣዖት ይሰግዱ ዘንድ ይገደዱ ነበር። ታዲያ በዚህ ጊዜ ነበር ክርስቶስን ታምና የተገኘች ይህች ቅድስት ብላቴና የተገኘችው። የተራቧን አብስት የሰገዱላት ስለ ክርስቶስ ብላ በእምነት የጸናች በዚህ ምክንያትም ከፍተኛ ግርፋትና ስቃይን የታገሰች በእሳት መካከል ጸንታ የቆመች በደም ፈንታ በተገረፈች ጊዜ ነጭ ወተት ከሰውነቷ የሚፈስ በአሕዛብ ዘንድ ክርስቶስን የመሰከረች የሰማያዊ አክሊልን የተቀበለች የክርስቶስ ሙሽራ ቅድስት ጣጡስ ሰማዕት። በዛሬው መርሃ ግብራችን ስለ ቅድስት ጣጡስ ከበዛው የገድልና የእምነት ሕይወቷ በጥቂቱ አቅርበንላችኋል። እስከ መጨረሻው አብራችሁን ብትቆዩ ለነፍስ ጥንካሬ የሚሰጥን የዚችን ቅድስት ስማት ታሪክ ትሰማላችሁ። ይህ ዝግጅት ከመጀመሩ በፊት ለሌሎች ይዳረስ ዘንድ ይህን ቪዲዮ ላይክ በማድረግ ይጀምሩ። በየጊዜው የሚለቀቁ የሰማዕታትና የጻድቃን ታሪክ ለመከታተል ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሦስተኛው መቶ ክፍለ ዘመን እስክንድሮስ የሚባል አረማዊ በነገሰበት ዘመን አንድ ቅድስት ጣጡስ የምትባል ደምግባቷ የሚያምር ክርስቲያን ነበረች። በዘመኑም ይህ ንጉሥ በነገሰ በአራተኛ ዓመት ከታላላቆቹ አራት መኳንንት መረጠ። ክርስቶስን ስለ ማመን የሚያስተምር አንድስ ስ እንኳ እንዳይተው፣ አዘዛቸው እሱ ጣዖት አምላኪ ነበርና በኢየሱስ ክርስቶስ ስም የሚያምን ይሰቃያል፣ በሥቃይም ይሞታል እንጂ አላቸው። እነዚህ አራቱ መኳንንቱም አብያተ ክርስቲያንን እየፈለጉ በመጡ ጊዜ በጌታችን በኢየሱስ ክርስቶስ የሚያምኑ ምእመናንን ቤት ከበቡ። በሮሚያም ወደ አዳራሽ ሄዱና እንደ ልማዷ ትጸልይና ከተቀደሰው ቦታ ትባረክ ዘንድ ከአገልጋዮቿ ጋር ወደ ቤተ ክርስቲያን የገባች ከታላላቅ ሰዎች ወገን የሆነች መልከ ቀናነትን ከደም ግባት አስተባብራ የያዘች አንዲት ሴት ተመለከቱ። ስሙ ዶሚጤ የተባለ ክርስቶስን የሚጠላ ከመኳንንት አንዱ ይች የተባረከች ጣጡስን ወሰዳት። የምድሩ ገዢ ንጉሥ ለታላላቁ አማልክት መሥዋዕት ያቀርቡ ዘንድ በግዛት ሁሉ እንዳዘዘ አልሰማሽምን? አላወቅሽምን? የተከበርሽ ብላቴና ሆይ አሁንም ለታላቁ አጵሎን ስገዢ መሥዋዕትንም አቅርቢ አላት። የተባረከች የተመረጠች ጣጡስም በትህትና መለሰች። ለጥቂት ጊዜ ወደ ቤተ ክርስቲያን እንግባና ወደ ጌታዬ ወደ ኢየሱስ ክርስቶስ እንድጸልይ ተወኝ። ከዚህ በኋላ እናንተ ወደ ወደዳችሁ ትመጣሉ አለቻቸው። ከዚህም በኋላ ይህችን ቅድስት ጸሎቷን እስክትፈጽም ድረስ ጠበቋት። ጸሎቷን ከፈጸመች በኋላ ወደ እነርሱ ተመለሰች። የሰይጣን አገልጋዮች ሆይ አሁን የወደዳችሁትን አድርጉ አለቻቸው። እነዚህ አረማውያን መኳንንትም ለእግዚአብሔር የተቀደሰች ጣጡስን ከንጉሥ ግቢ ከሚያደርሷት ድረስ ተናጠቋት። ዶሚጥም ቅድስት ጣጡስን ከሃዲው ንጉሥ ያጣላት ዘንድ ገባ። ንጉሥ ሆይ፣ ከተከበሩ ሮማውያን ወገን የምትሆን ብላቴና ክርስቲያኖች የጸሎት ቤት አገኘን። እርሷ ለታላቁ ለአፕሎን ካልሰገደች መሥዋዕትም ካላቀረበች የሮም ክርስቲያኖች ሁሉ እርሷን ይከተላሉ አለው። ንጉሱም ወደ እርሱ ትገባ ዘንድ አዘዘ። በገባሽ ጊዜ ፊቷን ይገልጧት ዘንድ አዘዘ። አይቶም የፊቷ ክበብ እንደ ጨረቃ፣ አይኗ እንደ ከዋክብት፣ ቁመቷ እንደ ዘንባባ፣ ደም ግባቷ እንደ ጽጌሬዳ አበባ ነበርና በአስተዋላት ጊዜም የሚመስላት አልነበረም። እንሆም ከሴቶች ይልቅ ያጌጠች ነበረችና ደነቀ። ንጉሱም የዘመዶችሽን የቤተሰብሽን ክብር አውቃለሁ። አሁንም መልካም ስነ ምግባርሽን ሰማሁ። ዛሬም እኔን ስሚኝ፣ ምክሬንም ተቀበይ ቀርበሽ ለታላቁ ለአጵሎን ስገጂ መሥዋዕትንም አቅርቢ፣ እኔም የቤተ መንግሥት ንግሥት አደርግሻለሁ አላት። ቅድስት ጣጦስም ለእኔም ለእናንተም በጥበብ ሁሉን የፈጠረ ጌታ አለና፣ ፍጥረቱን በሥርዓቱ ያሰማራ እርሱ ነው። ይህም ቸር ጠባቂ ኢየሱስ ክርስቶስ ነው። ለእርሱ እንሰግዳለን፣ እርሱን እናመልካለን። የምታስደስት መሥዋዕትን እናቀርብለታለን ትእዛዙን በሚፈጽሙ ሰዎች አድሮ የሚያደርገውን የጌታ ኢየሱስ ክርስቶስን ኃይል አሳያችሁ ዘንድ ወደ አማለክቶቻችሁ ቤት ለመሄድ ይሻለሁ አለችው ንጉሡም ይህም በሰማ ጊዜ ወደ አማለክቱ ቤት እንድትሄድ አዘዘ የተቀደሰችው አሰማት እየሄደች እያለችም መለስ አለችና አገልጋዩን የሴጣን ወዳጁ ሆይ አንተም የጣዖቱ አገልጋዮች ካህናቱም ጌታ ኢየሱስ ክርስቶስ እንደሚሰማኝ እንደ ንጹሕ መሥዋዕትም እኔን እንደሚቀበለኝ ትመለከቱ ዘንድ ፍጠኑ አለችው። ቅድስት ጣጡስ ወደ አማልክት ቤት በገባች ጊዜ ፊቷንና ስጋዋን ሕይወቷን በሚሰጥ በመስቀል ምልክት አማተበች። እንዲህም አለች፣ በቅድሚያ የነበርክ ሁሉን ያሰጠምከው አንተ ነህ። ሕዝቦችህ እስራኤልን ከባርነት ነፃ ያወጣሃችው አንተ ነህ። አሁንም እነዚህ ከሃዲዎችና ተጠራጣሪዎች ይመለከቱ ዘንድ ተአምራትህን፣ ድንቅህን ግለጥ አለች። በምትጸልይ ጊዜም ምድር ተነዋወጠች፣ ጣዖታቱም ከዙፋናቸው ወደቁ። ጣዖታቸው አጵሎን በግንባሩ ቁልቁል ወደ መሬት ወደቀና ተሰበረ የምኵራብ ኩሌታም ወደቀ በምኵራቡ ካህናት ብዙዎች ሞቱ ንጉሡም ይህን ድንቅ ነገር በተመለከተ ጊዜ ፈራ ሊወጣም ወደደ ቅድስት ጣጡስም አምላክ አጵሎን ከጌታዬ ከኢየሱስ ክርስቶስ በእርሱ ላይ የደረሰበትን እስከምታይ ድረስ ከዚህ አትሂድ አለችው ያን ጊዜም በታላቁ ጣዖት በአጵሎን ላይ ያደረው ርኩስ መንፈስ ጮኸ እግዚአብሔር የቀደሰሽ ሆይ ከእኔ ምን አለሽ መንግስቴን እስከምታፈርሹ ድረስ ወደ ቤቴ ማናመጣሽ። ዘውዴንም ከራሴ ላይ አወረድሽ። በታላቁ በዚህ በአጵሎ ምስል 97 ዓመት ቆየሁ። ከ97 ዓመት በኋላም ዳግመኛ ከፊልጶስ ልጅ ከእስክንድሪያው ንጉሥ ዘመን እስከ ዛሬ ድረስ በዚህ ምስል አርባ ዘመን ኖርሁ። ያሳደደኝም አልነበረም። ወደ ቤት እስከገባሽበት እስከ ዛሬ ድረስም ከእርሱ አንድስ እንኳ ከዚህ አላስወጣኝም። ክብሬን አጎደልሽ። ከእኔ ሥልጣን በታች የነበሩ ሰራዊቴንም በተንሽ ቁጥራቸውን 470 መናፍስት ነበሩ። ሁሉም የኔን ፈቃድ ይጠባበቃሉ። ዛሬም በአምላክሽ ብርታት በስሙም ይኸውም በኢየሱስ ክርስቶስ ነው። መታሰቢያውን በሰማን ጊዜም እንደ ሰም ቀለጥ እንደ ጢስም በእነን ጠፋን አለ። ከዚህ በኋላም ይህ ርኩስ መንፈስ ዝም አለ፣ ወጥቶም ሸሸ። የተሰበሰቡትም ሁሉም አዩ። መልኩም ጥቁር ነበር። ጠቋቁር ሁለት ክንፎች ነበሩ። ጥርሶቹም ያፋጩ ነበር። አኖቹም የእሳት ፍም ይመስሉ ነበር። እየቸኮለም ወጣ፣ በንፋስም ተጠቀለለ። ንጉሱም ፈራ ደነገጠ። እግዚአብሔር በቅድሳት ላይም ቅናት ያዘው። በግንባሯ ጥለው በጅራፍ እንዲገርፏ ታዘዘ። እንደ ታዘዙትም አደረጉ። በገረፏት ጊዜ ከእርሷ ወተት የሚመስል ነጭ ደም ወጣ። ከዚህ በኋላ ቅድስት ጣጡስ አሰምታ ተናገረች። አምላኬ ሆይ በሐዘን ጊዜ ጠራሁህ። አምላኬ ሆይ ጸሎቴን ስማ አለች። ንጉሱም የምታሸንፊኝ በጥንቁልናሽ ነውን? አላት። ጣጦስም ጥንቁልናን የሚያውቅ አባት ሰይጣን ነው አለችው። ምግባሩ የከፋው ንጉስም እንደ አዲስ ይመቷት ዘንድ አዘዘ። ቅድስት ጣጦስ ወታደሮቹ ሲገርፏትም የእጃቸውን መገጣጠሚያዎች ወላለቁ፣ ቀለጡም። ወደ ንጉሱም ጮኹ። ንጉሳችን ሆይ ከዚች ቅድስት ሴት ታድነን ዘንድ እንለምንሃለን። እንሆ የሰማይ መላእክት በብረት አለንጋ እየገረፉ ናቸው አሉት። ቅድስት ጣጡስም ማሰምታ ተናገረች፤ ንጉሱንም ገሰጸችው። የሰይጣን ልጅ የከናናውያን ዘር ሆይ የትሄዳለህ ከጌታዬ ከኢየሱስ ክርስቶስ ፍርድስ ወዴት ትሸሻለህ አለችው። ከንጉሷም አማካሪዎች አንዱ ፈረሰኛም ቀድሞም ወደ ቅድስት ጣጡስ ቀረበና በእውነት በጥበብሽ ብዛት ሁሉን እውቀት ያሽ፣ እነሆ መድኃኒትሽ ተወግዷል። የሚያሰቃዩሽ ወታደሮች እጅ እንዲተሳሰሩ አድርገሻል አላት። ቅድስ ጣጡስም በፊቱ አሰምታ ተናገረች። የጥፋት ልጅና የክፋት ልጅ ወዳጅ ሆይ ጥበብን አምላክን ማወቅን ሁሉ ተማርሁ ይህችን በጌታዬ በኢየሱስ ክርስቶስ ማመናት አለችው። በዚህ ጊዜም ወደ እስር ቤት ይጨምሯቸው ዘንድ አዘዘ። እግዚአብሔር የቅድስት ጣጡስ ከእስር ቤቱ መካከል ሆና ወደ ምሥራቅ መለስ አለች። ዘላለማዊ አባቴ ሆይ እለምንሃለው፣ አንተን ለሚፈሩህ ተስፋቸው ሆይ ደካማ የመሆነ አገልጋይ ተረዳይ ዘንድ እለምንሃለው፣ አድነኝ አለችው። እስከሚነጋ ድረስም መጸለያውን አላቆረጠችም። ከሀዲው ንጉስም ወታደሮቹን ወደ እስር ቤት ላከ። እግዚአብሔር የቅድስት አጣጡስን ቁማት ስትጸልይ አገኟት። መንገድህን መረጥሁ፣ በትእዛዝህ መንገድ ሮጥሁ፣ ትእዛዝህንም ማር ዘንድም አስተዋልን አድለኝ አለች። አውጥተውም ወደ ጥፋተኛው ንጉሥ አደረሷት። አንቺ ብላቴና ሆይ በዚህ ወንጀል አትሠቃይ፣ ለታላቁ አርጤምስም ስገጂ እንጂ አሏት። ቅድስት ጣጡስም አምላክህ አርጤምስ የት አለ አለችው። ከእርሷ ጋርም ወደ እርሱ ሄደ። እግዚአብሔር የቅድስት ጣጡስም ወደ ጣዖቱ በተመለከተች ጊዜ እርሱም በወርቅ ፈርጥ ያጌጠ ነበር። በዚህ ግዙፍ ጣዖት ላይ የምትኖረ እርኩስ መንፈስ ሆይ ራስህን ነቅንቅና በዚህ ሰዓት ውጣ አለችው። ምድርም ተንቀጠቀጠች። መባረቅትም እየተወረደው ከሰማይ ወረዱ። ያንጣዎትም አቃጠሉ፣ በውስጡ ያሉትን አቃጠሉ። እግዚአብሔር የቀደሰ ጣጡስም እጆቿን ወደ ሰማይ አነሳች። ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ይሁን አለች። ወንጀለኛው ንጉስም ወደ ጠባቂው ተመለሰ። በብላቴናዋ ምክንያት አፍረት ጸናብን። ጠባቂውም ምን እናድርግ አለው። አረማዊውም ለሚባሉ አንበሶች ስጣት አለው። ንጉሱም እንዳዘዘው አደረገ። ከአንበሶች ወገንም የንጉሥ ታላቅ አንበሳ ነበረ። በአጥር ከልለው ሥጋን የሚሰጡት ነበር። ያን ጊዜ ግን ረሃብ ይጸናበት ዘንድ ለሦስት ቀን ያህል ምግብ ከለከሉት፣ አሳዘኑትም። በሦስተኛው ቀንም ቅድስት ጣጡስን ወደ አንበሶች ወረወሯት። እግዚአብሔር የቀደሳት ጣጡስ ተነሳችና ታመሰግን ዘንድ ቆመች። ኢየሱስ ክርስቶስ ሆይ አንተ የዓለም ብርሃን ነህ፣ የማትጠፋ ፋናም አንተ ነህ። በዚህ ሰዓት እርዳኝ አለችው። ያን ጊዜም የአንበሳ ያናፋ ጀመር። በዚያ በተሰበሰቡ ሁሉ እስከሚበተኑ ድረስ በታላቅ ድምፅ ጮኸ። ከብርቱ ሰንሰለት ባመለጠ ጊዜም ሸሸ። ወደ ቅድስት ጣጦስ ሄደና በቅድስት ጣጦስ ፊት ሦስት ጊዜ ሰገደ። የቅድስቷን እግር ይልስም ጀመር። በዚያን ጊዜም ንጽሕት ሆይ አስተምሪ ደስም ይበልሽ የሚል ቃል ከሰማይ መጣ። መላእክቶች ከአንቺ ጋር ናቸውና በምድር ገጽ ያለውን ሁሉ አሰግድልሻለሁና ከእግርሽ በታችም አስገዛልሻለሁ አላት። ሹሙም በቅድስት ጣጡስ የተደረገውን ይህን ድንቅ ነገር ተመልክቶ ከዚህ በኋላ ቅድስት ጣጡስን አስወጣት ወደ ንጉሥም መለሷት። ንጉሡም ብላቴና ሆይ ለራስሽ እዘኚ ከሰቃዩ ብዛት የተነሳ ደም ግባትሽ ውበትሽ ተመልከችው፣ አላት። ያን ጊዜም ቅድስት ጣጡስ ዐይኖቿን ወደ ሰማይ አንስታ እንዲህ አለች፦ እግዚአብሔርን የሚፈራ ጥበበኛ ሰው ካለ ይመለከት ዘንድ ወደ ሰው ልጆች ተመለከተ። ሁሉም በደለ፣ በአንድነትም ወንጀል ሠራ። መልካምን ነገርን ያደረጋትም አንድስ እንኳ አልተገኘም፣ በማለት ዘመረች። ቅድስት ጣጡስ ይህን መዝሙር ተናግራ ሳትፈጽምም እግዚአብሔር ጽኑ ዝናብና ከባድ ንፋስ ላከ። የንጉሱ ሠራዊትና መኳንንቱ ተበተኑ። ከዚያ ቀን በኋላም ንጉሱ ወደ ዙፋኑ ተመለሰ። ቅድስቷም በፊቱ ጥቆም ዘንድ ንጉሱ አዘዘ። ይህ ሁሉ ነገር በሆነው በጥንቁልናሽ ነው። አሁንም የተፈተለ ጸጉርሽ እላጨዋለሁ አላት። ራሷንም በላጫት ጊዜ ተደሰተች። የሴት ጸጉር መርዘም ክብሯ እንደሆነ የተናገረው የቅዱስ ጳውሎስ ቃል እንሆ ዛሬ ተፈጸመ፣ አለች። አንተ የጥፋት ልጅ እግዚአብሔር ስለ እኔ የላከውን ተመልክተሃል፣ ስለ እርሱም መከራ መቀበልን ወደድሁ አለች። ያን ጊዜ ሃይማኖቱ የከፋው ንጉሥ ወደ አማልክቱ ትገባ ዘንድ አዘዘ። ቅድስት ጣጡስም በዚያን ጊዜ ተዘጋች፣ ተቆለፈች። ወደ ቤቱም ሄደ። ጌታችን ኢየሱስ ክርስቶስንም እያመሰገነች በዛ ቦታ ተቀመጠች። ከዚህ በኋላ ወታደሮች አውጥተው በእርሱ ፊት ያቆሟት ዘንድ አዘዘ። ወደ እርሷ ሄዱትን በታላቅ የክብር ዙፋን ተቀምጣ ቅድስቲቱን ተመለከቷት። ሁለት መላእክት በቀኟ ሁለት መላእክት በግሯ ነበሩ። ካሸተቱት እንደዚህ አይነት ዕጣን የሌለ ሽታን በዚያስ አሸተቱ። ወደ ንጉሡ ባደረሷት ጊዜ ስለ እርሷ የተመለከቱትን ሁሉ ነገሩት። ከዚህም በኋላ ንጉሡ እራሷን እንዲቆርጧት አዘዘ። አንገቷንም ቈረጧት፣ ተጋድሎዋንም ፈጸመች። የተባረክሽ ታጋሽ ጣጡስ ሆይ ከሰማዕታት ከጻድቃን ጋር ወደ ረፍትሽ ቤት ነይ፣ እነሆ ምስክርነትሽ ሞልታለች ሃይማኖትሽም ቀንታለችና የሚል ቃልን ከሰማይ ሰሙ። በሌሊት ሊቀጳጳስ ከሮም መጣ። የቅድስት ጣጡስን አስክሬን በስውር ከሁሉም ካህናት ጋር ወሰደ። የተቀደሰውን ስጋዋን ወሰዱ። ንጹሕ በሆነ እብነ በረድም አስቀመጧት። በንጹሕ ወርቅም ለበጡት። ለጸሎት የሚሰበሰቡበት ቦታም ቆፈሩ። የዚች የተባረቀች የቅድስት ጣጡስ ረፍትም በኢትዮጵያ በስንክሳር በኅዳር 16 ቀን ተጽፎ ይገኛል። በመጨረሻም ያንጉስም ሞተ፣ መታሰቢያውም ጠፋ። ኤጲስቆጶስም ታላቅ ገዳምን መሠረተላት፣ የሚያስገርም ቤተ ክርስቲያንም አነጸላት። በኅዳር 16 ቀን የሚነበብ የሰማዕቷ የቅድስት ጣጡስ ታሪክ ይህን ይመስል ነበር። ትግስቱን እንዲያድለን መልካሙን ለማድረግ እንዲያበረታን እግዚአብሔርን እንለምነው። ወደ ጻድቃኑ ወደ ቅዱሳን የሚያድርሰን በቅድስት ጣጡስ በብርሃን እናቱ በማርያምና በመጥምቁ ዮሐንስ ጸሎትም ወደ እርሱን ቀርብ ዘንድ ይርዳን። ለዘላለሙ አሜን።